በማናቸውም ካርታ ላይ የማናገኛቸው ቦታዎች አሉ ከድንጋይ ወይም ከአፈር ያልተሰሩ ግን የአስተሳሰብ፣ የስሜትና የማህደረተ ውስጣ ቦታዎች የሆኑ ከዘመናዊ የስነ ልቦና ባለ አእምሮዎች አንዱ የሆነው ካርል ዮንግ ስለ ውጫዊ ጥላቶች ሳይሆን ቀስ በቀስ ነፍስን ስለሚበሩት ውጫዊ ገጽታዎች አስጠንቅቆናል። እነዚህ ውስጣዊ ገጽታዎች መጥፎ ልማዶች ብቻ አይደሉም። አንድ ሰው ግራ የሚጋባበት ስለ ራሱ መጥፎ ስሜት እንዲሰማው የሚያደርጉና ምን ማድረግ እንዳለበት የማያውቅበት የአስተሳሰብ መንገዶች ናቸው። ዮንግ ስቃይ ብዙውን ጊዜ የእድገት መንገድ እንደሆነ ተረድቷል። ነገር ግን ስቃይ አጥፊ የሚሆንበትና ምንም እድገት የማያመጣባቸው ቦታዎች እንዳሉ አስተምሯል። በካርል ዮንግ የሥነ ልቦናና የፍልስፍና ትምህርቶች መሰረት ነፍስ በፍጹም መኖር የሌለባት ሰባት ቦታዎች አሉ። እነዚህንም በመቀጠል በዝርዝር የምንመለከታቸው ይሆናል። በቅድሚያ ሁለት ዋና ዋና ጽንሰ ሀሳቦችን በመቀጠል የምንጠቀምባቸውን ላብራራላችሁ። አንደኛው ድብቁ ህሊና፣ ወይም አንኮንሽስ ማይንድ በዮንጋያን ሳይኮሎጂ ውስጥ ድብቁ ህሊናችን ከግንዛቤ በታች ያለው የአእምሮ ክፍል ነው። በንቃተ ህሊናችን የማናውቃቸውን ሁሉ ይይዛል። ነገር ግን አሁንም በሀሳባችን፣ በስሜታችን፣ በባህሪያችንና በምርጫዎቻችን ላይ ተጽዕኖ ያደርጋል። ንቃተ ህሊና ወይም ኮንሽየስ ማይንድ አሁን የምታውቁት ወይም የምታስተውሉት ነገር ሲሆን ሀሳቦቻችሁን፣ ስሜቶቻችሁን፣ የምትመለከቱትን ነገር፣ የምትወስኑትን ውሳኔ ያመለክታል። ድብቆ ህሊናችን ደግሞ ከንቃተ ህሊናችን በታች የተደበቀው ነገር ነው፦ የተረሱት ትዝታዎች፣ የታመቁ ጉዳቶችና ህመሞች፣ የማትቀበሏቸው ወይም የማታምኗቸው ምኞቶቻችሁና ፍርሃቶቻችሁ፣ ደመ ነፍስ፣ ህልሞች፣ እንደዚሁም ጥልቅ የሆኑ ትርጉም ያላቸው ምልክቶችን ያካትታል። ሁለተኛው ደግሞ ጥላ ወይም ደግሞ ሻደው የምንለው ነው። በካርል ዮንግ ሳይኮሎጂ ውስጥ ሻደው ወይም ጥላ የሚያመለክተው እኛ የምንገፋቸውን የምንክዳቸውን ወይም ችላ የምንላቸውን የደብቁ አእምሮአችንን ክፍሎች ነው። ብዙውን ጊዜ ምቾት ስለሚነሱን፣ ስለሚያሳፍሩን ወይም በማህበረሰቡ ተቀባይነት ስለሌላቸው እንገፋቸዋለን ችላም እንላቸዋለን። ጥላው ክፍል ወይም ሻዶ ፓርት የሚከተሉትን ያጠቃልላል፦ አሉታዊ ባህርያትን፣ ቁጣን፣ ቅናትን፣ ራስ ወዳድነትን፣ ስንፍናን፣ ስግብግብነትን፣ የተጨቆኑ ምኞቶችን፣ የወሲብ ግፊቶችን፣ የሥልጣን ቅዠቶችን ወይም ምኞቶችን እነዚህ በማህበረሰቡ የተገደቡና የተከለከሉ ናቸው። ያልተፈቱ ስቃዮችን፣ ሐዘንን ወይም ፍርሃትን፣ እንደዚሁም አዎንታዊ ባህሪያትን የሚያጠቃልለው ችሎታዎችን፣ በራስ መተማመንን ወይም ፈጠራዎችን ነው። እነዚህንም ችሎታዎች ማህበረሰቡ እንዳናወጣቸው የከለከሉ ናቸው። ከዚህ በመቀጠል ወደ ዋናው ትምህርት እንዝለቅ፣ እስከ መጨረሻው ድረስ ተከታተሉ። አንደኛ፣ የክህደት ቤት ጥላው ክፍላችን የሚገለልበት ቦታ። ይህ በአእምሮ ውስጥ ጨለምተኛ አስተሳሰባችንና ስሜታችን እንደሌለ የምናስመስልበት ቦታ ነው። እነሱን መጋፈጥ ስለማንፈልግ ፍርሃታችንን፣ ንዴታችንን፣ ቅናታችንን ወይም ህመማችንን እንደብቃለን። ነገር ግን እነዚህ የራሳችን ክፍሎችን ችላ ማለታችን እንዲጠፋ አያደርጋቸውም። እውነተኛ ማንነታችንን በመፍራት እንድንቆይ ያደርገናል እንጂ። ጥላው ክፍላችን እንዳለ መቀበል የማንፈልገው የውስጣችን እውነታ ነው፤ እንደ ቁጣ፣ ቅናት፣ ራስ ወዳድነት፣ ፍርሃት፣ ያለፈ ህመም፣ እንደዚሁም ጥሩ የሆኑትን የእኛን ክፍሎች ማለትም እንደ ድብቅ ችሎታዎቻችን ወይም የግፋናቸው ጥንካሬዎችን ያሉ ነገሮችን ያጠቃልላል። ጥላው ክፉ አይደለም፣ ነገር ግን እስካሁን ድረስ ሙሉ በሙሉ ያልተገናኘን ወይም ያልተረዳነው የእኛ ክፍል ነው። ስለዚህ መካድ ውጫዊ እውነቶችን አለመቀበል ብቻ አይደለም፤ የማይመቹ አሳፋሪ፣ ወይም አደገኛ የሚመስሉን የራሳችንን ክፍሎች አለመቀበልም ነው። ጥላውን ክፍላችንን ስንክድ ሳናውቅ የዚሁ ክፍላችን አሻንጉሊት እንሆናለን። ለምን እንደሆነ ሳናውቅ ነገሮችን እናደርጋለን። ለምሳሌ አንድን ሰው ለመቅጣት ዝም ማለት፣ ሰዎችን መግፋት፣ ሌሎችን መወንጀል ወይም ለምን እንደሆነ ሳናውቅ በጣም ስሜታዊ መሆን ሊሆን ይችላል። ዮንግ ድብቁ የአእምሯችን ክፍል ሕይወታችንን ይመራል ሲል ይህን ማለቱ ነው። ተመሳሳይ ዘይቤዎች፣ ተመሳሳይ የልብ ስብራት፣ ተመሳሳይ ውድቀቶች ያጋጥሟችኋል። ዓለም በእናንተ ላይ ስለተነሳባችሁ ሳይሆን ጥላችሁ በጭፍን እየመራችሁ ስለሆነ። በክህደት ውስጥ መኖር ማለት የመስታወት ቤት መገንባት ነው። ሌላውን ሰው በተሳሳተ እይታ የምታዩበት የምትነቅፉበት ግን ራሳችሁን በጭራሽ የማታዩበት። ሌሎች የችግሮቻችሁ ምንጭ እንደሆኑ ታስባላችሁ፣ ግን በእውነቱ እንዳለፈው ጊዜያችሁ ተመሳሳይ የሚያሰቃዩ ስህተቶችን ራሳችሁ እየደገማችሁ ነው። ችግሮቻችሁን ከመቆጣጠር ይልቅ ሰዎችን መውቀስ ትቀጥላላችሁ። ይህም ማለት እየካዳችሁት የነበረው ክፍል በጸጥታ ለእናንተ ምርጫ እያደረገላችሁ ነው ማለት ነው። ውስጣችንን መግዳታችንን በተለይ አደገኛ የሚያደርገው ደህንነት እንዲሰማን ማድረጉ ነው። ወደ ውስጣችን መመልከት መሰበር ነው፣ ራሳችንን እንደማጣት ነው ብለን ራሳችንን እንነግረዋለን። ዩንግ ግን ተቃራኒውን ያምን ነበር። ጥላችንን መጋፈጥ የእውነተኛ ቁጥጥር፣ የእውነተኛ ጥንካሬና የእውነተኛ ፈውስ መጀመሪያ ነው ይላል። ጥላችሁን ስትዋሃዱ በድብቁ ሕሊናችሁ ቁጥጥር ስር መሆን ታቆማላችሁ። በትናንሽ ነገሮች በቁጣ መብከንከን ታቆማላችሁ። የማይወዷችሁን ሰዎች ማሳደድ ታቆማላችሁ። ይልቁንስ ሙሉ ትሆናላችሁ። እንከን የለሽ ሳይሆን ሀቀኛ ትሆናላችሁ። በማንነታችሁ ላይ የተመሰረታችሁና ውስጣዊ ዓላማችሁን የምታውቁ ትሆናላችሁ። ለራሳችሁ ታማኝ ለመሆን ደፋር መሆን ማለት ነው። ሁልጊዜ እንደ ደግ፣ ሰላማዊ ወይም ስሜት የተረጋጋችሁ እንደሆናችሁ በሰዎች ፊት የምታስመስሉት እውነት እንዳልሆነ ማወቅ ነው። ድርጊቱን መተውና እውነተኛ ሀሳቦቻችሁንና ስሜቶቻችሁን የማይመቻችሁን እንኳን ሳይቀር መጋፈጥ ማለት ነው። ስለዚህ ቅና ሲሰማችሁ አትክዱት። ለምን ይህ ስሜት እንደተከሰተ ጠይቁ። የጥላቻ ስሜት ሲሰማችሁ በደግነት አትሸፍኑት። ከስሩ የስሜታችሁን ምንጩን እወቁት! ቁጣ ሲሰማችሁ አትጨቁኑት። ሊነግራችሁ ወይም ሊያስተላልፍላችሁ የሚሞክረውን አዳምጡ። ጥላው ከእናንተ የሚሸሽ እንደሆነ አታስቡ። እናንተ ባትገልጹትም እንኳን እሱ እናንተን ይከታተላል፣ ይመለከታችኋል። በመጨረሻም ሕይወታችሁን ይቆጣጠራል። በመካድ ቤታችሁን አትገንቡ። እውነታችሁን አትደብቁ። ወደ ነፍሳችሁ ጠልቃችሁ ግቡ። ወደ ተረሱ ክፍሎቻችሁ ግቡ። እዚያ የቀበራችሁትን ተመልክቱ ተረዱትም። ሁለተኛ፣ የቂም ረግረግ፣ ህመም ፈጽሞ የማይለወጥበት ቦታ። ካርል ዮንግ ስቃይ በንቃት ሲመረመር ወደ ጥልቅ ለውጥ ሊያመራ እንደሚችል ያምን ነበር። ነገር ግን መከራ ሲቀበር፣ ሲካድ፣ ወይም ሳይታሰብ ሲደጋገም ጨለማ የሆነን ነገር ይጠነስሳል። ይህም ቂም ነው። ቂም ወደ መርዝነት የተቀየረ ህመም ነው። እንዴት እንደተበደልን እንደ ተከዳን እንደ ተረሳን እንዳልተወደድን ለራሳችን የምንናገረው ታሪክ ነው። በድግግሞሽ ይገነባል እና እንደረግረግ በእሱ ውስጥ ረዘምላለ ጊዜ በቆየ መጠን ለመንቀሳቀስ አስቸጋሪ ይሆናለ። እየከበደ እየባሰ ይሄዳለ። እዚህ ውስጥ መኖር የድሮ ቁስሎችን እንደ ማንነታችሁ መሸከም ነው። በዚህ ማንነታችሁ ውስጥ ስትሆኑ እንደዚህ ያሉ ነገሮችን ለራሳችሁ ስትናገሩ ልትሰሙ ትችላላችሁ ይህ ሁልጊዜ በእኔ ላይ ይከሰታል። ሰዎች ፈጽሞ አይለወጡም። አንድ ቀን ስላደረጉኝ ነገር ይጸጸታሉ ትላላችሁ። ነገር ግን በእነዚህ ጊዜያት ቂማችሁ እየፈወሳችሁ አይደለም። መጎዳታችሁ በሆነ መንገድ ትክክል መሆናችሁን ያረጋግጣል፣ ወይም ሌላው ሰው ዋጋን እንዲከፍል ያደርጋል ብላችሁ ታስቡ ይሆናል። ነገር ግን ቂም መያዝ በሌሎች ላይ ተጽዕኖ አያሳድርም። እናንተ በቂም ተይዛችሁ እንድትቆዩና እንድትሰቃዩ ብቻ ነው የሚያደርገው። እውነተኛ ፈውስ ማለት መተው እንጂ ሕመማችሁን እንደ ማስረጃ ወይም ቅጣት መጠቀም ማለት አይደለም። ሌላውን መዝጋት ትጀምራላችሁ። ሰዎችን ማመን ታቆማላችሁ። ሰዎችን ትወዳላችሁ፣ ግን በፍርሃትና በጥርጣሬ ይሆናል የምትወዱት። በጊዜ ሂደት እናንተ በአንድ ወቅት ወደምትጠሉት ማንነት ትቀየራላችሁ። መራርና ደግነት የጎደለው ልትሆኑ ትችላላችሁ። በዚህም ሂደት ተጎጂው ጉዳቱን ያደረሰውን መምሰል ይጀምራል እንደ ዮንግ አስተሳሰብ ጥላው ክፍላችን ዘልቆ የሚገባው በዚህ መንገድ ነው ህመማችሁ ጻድቅ እንደሚያደርጋችሁና ቁጣችሁ የተቀደሰ እንደሆነ በማሳመን ነገር ግን ያልተመረመረ ቁጣ ሰንሰለት ይሆናል ይቅርታ በዮንጊያን ሳይኮሎጂ አንድን ሰው ከመንጠቆው እንዲወጣ ማድረግ አይደለም ያንን ሰንሰለት ስለመስበር ነው ጉልበታችሁን ካለፈው ብክነት ማዳን ነው። ይህ ተከሰተ ተጎዳሁ ነገር ግን ቀሪ ህይወቴን እንዲቀርጸው አልፈቅድም ማለት ነው። ህመምን መለወጥ ማለት መርሳት ማለት አይደለም፣ ከእርሱ ትርጉም መፍጠር ማለት ነው። ትምህርቱን፣ ጥንካሬውን ያስተማራችሁን ወሰን ማግኘትና ማወቅ ነው። ዮንግ ይህንን የስነ አእምሮ አልኬሚ ብሎ ጠራው፤ ስሜታዊ እርሳስን ወደ ወርቅ መለወጥ። ስለዚህ ራሳችሁን ቂም ውስጥ ካገኛችሁት፣ ቆም በሉና ራሳችሁን ጠይቁ። ቂሜን እየመገብኩት ነው ወይንስ ራሴን ከእሱ ነፃ እያወጣው ነው ብላችሁ። ሶስተኛ የጥፋተኝነትና የሀፍረት እስር ቤት፣ ራሳችሁ የሚወገዝበት ቦታ። በጥፋተኝነትና በሀፍረት መካከል ልዩነት አለ። ጥፋተኝነት ስህተት ሰርቻለሁ ይላል፣ ሀፍረት እኔ ስህተቱ ነኝ ይላል። ዮንግ ሀፍረትን በጣም አደገኛ ከሆኑ ስሜታዊ ሁኔታዎች ውስጥ አንዱ እንደሆነ ያምን ነበር። ምክንያቱም ጸጥ ያለ ስለሆነ ውሸትን ለአእምሯችሁ እየመገበ በአእምሮ ውስጥ ጠልቆ ይደበቃል። በቂ አይደላችሁም፣ ማንም ሰው በእውነት ሊወዳችሁ አይችልም፣ በፍጹም አትለወጡም በማለት በጸጥታ ይሰራል። በዚህ ውስጣዊ እስር ቤት ውስጥ የሚኖሩ ሰዎች ብዙውን ጊዜ የሚሰሩ ሆነው ይታያሉ። ጠንክረው ይሰራሉ። በአደባባይ ፈገግ ይላሉ፣ ስኬትን ያገኛሉ። ነገር ግን በውስጣቸው የሆነ ችግር እንዳለ ጸጥ ያለ እምነት ይይዛሉ። ምንም ስኬት በቂ አይመስላቸውም፣ አይረኩም። ምንም አይነት ፍቅር እንደሚገባቸው አይሰማቸውም። ከሌሎች የሚመጣ ምንም ይቅር ባይነት በውስጣቸው የገነቡትን ግድግዳ ዘልቆ አይገባም። ይህ የሀፍረት አሳዛኝ ክስተት ነው። መጥፎ ስሜት እንዲሰማችሁ ብቻ አይደለም የሚያደርገው ከራሳችሁ ነፍስ ጋር ያላችሁን ግንኙነታችሁን ያቋርጣል። በራሳችሁ ዘንድ እንኳን ተቀባይነትን ለማግኘት ሌላ ሰው መሆን እንዳለባችሁ ይነግራችኋል። ዮንግ እውነተኛ ፈውስ የሚጀምረው በፍጽምና ሳይሆን ራስን በመቀበል ነው ብሎ ያምን ነበር። ለመጥፎ ባህሪ ሰበብ ማቅረብን አልደገፈም፣ ነገር ግን ራሳችሁን ለዘላለም ከመቅጣትም እንድትቆጠቡ አስጠንቅቋል። ስነ ልቦና ለመሻሻል ቦታ ይፈልጋል። ያለማቋረጥ ራስን በመኮነን ይህንን ማድረግ አይቻልም። ከትምህርቱ ባሻገር በጥፋተኝነት ውስጥ መቆየት ክቡር አይደለም፣ ራስን አጥፊ ነው። እውነተኛ ጸጸት ወደ እድገት፣ ወደ ጥገና፣ ወደ ኃላፊነት ይመራል፣ ነገር ግን የማያቋርጥ ውርደት ወደ ሽባነት ይመራል። ዮንግ ከውስጥ ኮናኛችን ጋር እንድንጋፈጥ ይጋብዘናል። ይህ የማን ድምፅ ነው? ፍቅር ማግኘት እንዳለብኝ ለምን አምናለሁ? እኔስ በቂ እንዳልሆንኩ ማን አስተማረኝ? ብለን እንድንጠይቅ። ብዙውን ጊዜ ይህ አፍረት በልጅነታችን በውስጣችን ተተክሏል። በሃይማኖት ምክንያት፣ በልጅነታችን ባጋጠመን አሰቃቂ ሁኔታ፣ ከሌሎች ጋር በሚደረግብን ንጽጽር ምክንያት አሁንም ድረስ እንደ ሕግ እንሸከሟለን። ግን የእስር ቤቱን በር ለመክፈት ዛሬ መምረጥ ትችላላችሁ። ይህ ሁኔታ ያለፈውን በማጥፋት ሳይሆን ዋጋችሁን እንዲገልጽ ባለ መፍቀድ ስህተቶቻችሁ ማንነታችሁ አይደሉም ያለፈው ጊዜያችሁ እጣፋንታችሁ አይደለም ነፍሳችሁ በፍጹም ለኩነኔ አልተፈጠረችም ተፈጥሯዊ ቤቷ እድገት እንጂ ጥፋተኝነት አይደለም ነጻነት እንጂ ፍርሃት አይደለም ራስን ማክበር እንጂ ራስን አለመቀበል አይደለም እናም መፈወስ ከፈለጋችሁ ራሳችሁን በመስታወቱ ለመመልከት ፈቃደኛ መሆን አለባችሁ ጉድለቶችን ለማግኘት ሳይሆን ረኅራኄን ለራሳችሁ ለመስጠት አራተኛ፣ የማህበራዊ መልክ። ሁላችንም የምንወጣበት መድረክ አለ። ተቀባይነት ለማግኘት ለመወደድ፣ ወይም ለመደነቅ የምንተውንበት ቦታ የትወና ካርል ዮንግ የማህበራዊ መልክ ብሎ የጠራው ነው። የምንለብሰው ጭንብል የሌሎችን ፍላጎት ለማሟላት ነው። ካርል ዮንግ በማህበረሰብ ውስጥ ለመንቀሳቀስ እንዲያመችን የምንጠቀምበትን ጽንሰ ሀሳብ ለመግለጽ የተጠቀመበት ነው። እኛ ራሳችንን ሰዎች እንዲቀበሉን፣ እንዲያከብሩን ወይም እንዲያደንቁን የምናሳይበት ሂደት ነው እና ማህበራዊ መልክ በህብረተሰብ ውስጥ ለመንቀሳቀስ አስፈላጊ ቢሆንም በውስጡ መኖር ግን ራስን ማጣት ነው። ማህበራዊ መልክ የሚታይበት ቦታ፣ ማንነት የሚፈጠርበት ቦታ ነው። የማህበራዊ መልክ ጭምብልን በማድረግ ትጀምራላችሁ። ከዚያም ጭምብል መሆኑን ትረሳላችሁ። ውስጣችሁ ማልቀስ ቢሰማችሁም ፈገግ ትላላችሁ። ልባችሁ አይ ቢልም እሺ ትላላችሁ። ልብሶቻችሁን፣ ቃላቶቻችሁንና ድርጊቶቻችሁን የምትመርጡት ማን እንደሆናችሁ ለማሳየት ሳይሆን ሌሎችን ለማስደሰት ወይም ተቀባይነትን ከነሱ ላለማጣት ነው እና ቀስ በቀስ ሳታስተውሉ ትጠፋላችሁ። የእናንተ እውነተኛ ማንነት፣ ፍላጎታችሁ፣ ህመማችሁ፣ ፈጠራችሁ፣ ሰላም ማጣታችሁ ሁሉም ነገር ወደ ድብቁ ሕሊናችሁ ይገፋሉ። የሌላ ሰው ታሪክ ውስጥ ገጸ ባህሪ ትሆናላችሁ። እናንተ ባልጻፋችሁት ስክሪፕት ውስጥ ሚናን ትጫወታላችሁ። ዮንግ ይህን አስጠንቅቋል። ነፍስ በማስመሰል አትለማም። የበለጠ ባስመሰላችሁ ቁጥር ከውስጣዊ ሕይወታችሁ የበለጠ ትርቃላችሁ፣ እና ውሎ አድሮ ድካም፣ መደንዘዝ ወይም የመንፈስ ጭንቀት ይሰማችኋል። ሕይወታችሁ ትርጉም ስለሌለው አይደለም፣ ነገር ግን ህይወታችሁ የራሳችሁ ስላልሆነ። በዚህ ቦታ እውነተኛ ማንነታችሁን መሆን ጎጂና አደገኛ ሊሆን ይችላል። ማን እንደሆናችሁ ማሳየት ሌሎች እንዲጠሏችሁ ሊያደርግ ይችላል። ዮንግ ግን ሙሉ ለመሆን ያንን አደጋ መቀበል እንዳለባችሁ ያምን ነበር። በስነ ልቦና የበሰሉ የመሆን ጉዞ ማለት የለበሳችሁትን ጭምብል በዝግታ አውልቆ በእርግጥ እኔ ማን ነኝ ብሎ መጠየቅ መጀመር ነው። የማህበራዊ መልክ ጭምብልን ማውለቅ ከህብረተሰቡ ጋር መዋጋት አይደለም፣ ከእውነተኛ ማንነታችሁ ጋር እንደገና መገናኘት ነው። ማዳመጥ ያቆማችሁትን ድምፅ ማግኘት ማለት ነው። ያቆያችኋቸውን ህልሞቻችሁን መከታተልና ወደ ጎን የገፋችኋቸውን እሴቶች ማክበር ማለት ነው። አምስተኛ የአእምሮ ወጥመድ የሰው አእምሮ ኃይለኛና ብል ነው። ነገር ግን ዮንግ ከጥልቅ እውነት ወይም ከውስጣዊ ማንነታችን ጋር ካልተገናኘ ግልጽ የሆነ መውጫ እንደሌለው ግርዶሽ ግራ የሚያጋባና ከባድ ሊሆን ይችላል ብሏል። አእምሮ እኛን ከመርዳት ይልቅ ማለቂያ በሌላቸው ሀሳቦች፣ ጥርጣሪዎችና ጥያቄዎች ውስጥ ሊያጠምደን ይችላል። አእምሮአችሁ ሀሳቦቻችሁ ማለቂያ በሌለው አዙሪት ውስጥ የሚሽከረከሩበት ቦታ ይሆናል። ሁሉንም ነገር ከልክ በላይ ታስባላችሁ ግን እውነተኛ መልሶችን በጭራሽ አታገኙም። ልክ እንደ አእምሮ እስር ቤት ነው፣ በጥያቄዎች የተሞላ ግን ሰላም የሌለበት። በዚህ ሁኔታ ውስጥ መኖር ማለት እውነተኛ ግንዛቤን ከመጠን በላይ ከማሰብ ጋር ማምታታት ነው። በመተንተን፣ ሕመማችሁን ለማስተካከል በመሞከር የሚቀጥለውን ነገር በመተንበይ ደህንነትን ለማግኘት በመሞከር ያለፈውን በአእምሯችሁ በመድገም እንደገና ለመጻፍ በመሞከር ያለማቋረጥ ታስባላችሁ፣ ግን አንዳቸውም ሰላም አያመጡም! ግን በጣም ባሰባችሁ ቁጥር ከግልጸኝነት በይበልጥ ትርቃላችሁ። ዮንግ በውስጣችን ያለውን ሁሉን በሎጂክ መረዳት እንደማይቻል አሳስቧል። ለአእምሮአችን፣ ለምልክቶችና ለድብቁ አእምሮአችን ዋጋ ሰጥቷል፣ ግልጽ በሆነ ምልክታዊ ቃላት ሳይሆን! በስሜት በምስሎችና በሕልሞች ለሚናገሩት የአእምሮ ክፍሎች ማለት ነው። እራሳችንን በትክክል ለመረዳት እነዚያን ጸጥ ያሉ ድምፆችን ማዳመጥን መማር አለብን። እውነተኛ ፈውስና ጥልቅ ትርጉም ሁልጊዜ ከሎጂካዊ አስተሳሰብ እንደማይመጣ ተረድቷል። ብዙውን ጊዜ ከጥልቅና ምክንያታዊነት ከሌላቸው ክፍሎቻችን ይነሳሉ፤ ከስሜት ከሕልሞች ምልክቶችና ከድብቁ አእምሯችን። ምክንያታዊ የሚመስለው አንዳንድ ጊዜ ትክክለኛውን እውነት ይይዛል። ነገር ግን ከመጠን በላይ በማሰብ ግርግር ውስጥ ልብ ጸጥ ይላል። ሰውነታችን ሊነግረን የሚፈልገውን መስማት እናቆማለን። በስሜት በማስተዋልና በጥልቅ ትርጉም የተሞላ የነፍስ ረጋ ያለ ድምፅ በቋሚ የአእምሮ ጫጫታ ተቀብሯል። ጥንቃቄ እንዳደረገንና ቁጥጥር እንዳለን እንዲሰማን ስለሚያደርገን ከመጠን በላይ በማሰባችን ደህንነት ይሰማናል። ግን በእውነቱ ጥበብ ቢመስልም ፍርሃት ነው። እንድንቀዘቅስ ያደርገናል። መወሰን አንችልም። ጥልቅ ስሜት እንዳይሰማንና ከውስጥ ማንነታችን ጋር እንድንቋረጥ ያደርገናል። ከዚህ የአእምሮ ጭንቀት ለማምለጥ እንደገና መተማመንን መማር አለባችሁ፣ ሀሳባችሁንና ሎጂካችሁን ብቻ ሳይሆን ደመነፍሳችሁንና የውስጣዊ ድምፃችሁን ወደፊት ለመራመድ ፈቃደኛ መሆን አለባችሁ፣ ምንም እንኳን ሁሉም ነገር ግልጽ ባይሆንም። ያለፈውን ለመድገም ያለፈውን ፍላጎት ተዉ፣ እና በአሁኑ ጊዜ ሙሉ በሙሉ ለመኖር ምረጡ። ጥበብ ሁሉንም ነገር አለማወቅ ነው። መቼ ማሰብ ማቆም እንዳለባችሁና መኖር መጀመር እንዳለባችሁ ማወቅ ነው። ስድስተኛ የብቸኝነት ምድረበዳ፣ ግንኙነት የሚፈራበት። ዮንግ አንድ ዘመናዊ ሳይኮሎጂ አሁን የሚያስተጋባውን ነገር ተረድቷል። ነፍስ ብቻዋን አትድንም፣ በግንኙነት ውስጥ እንጂ። ግን ብዙ የቆሰሉ ሰዎች የሚሸሸጉበት ቦታ አለ። ይህም ስነ ልቦናዊ በረሃ ነው። ሰፊ፣ ባዶ፣ ደረቅ፣ አስተማማኝ ግን ሕይወት አልባ የሆነ ማንም እንደማያስፈልጋችሁ ራሳችሁን የምታሳምኑበት ቦታ ነው። ይህ ቦታ ሰዎች አደገኛ ናቸው ብሎ ሊያሳምናችሁ ይችላል። ፍቅር የሚባለው ነገርም አደጋ ነው ሊላችሁ ይችላል። መጀመሪያ ላይ በዚህ ቦታ ኃይል ይሰማቸዋል። ምንም ተስፋ የሚያስቆርጥ ነገርም የለም ክህደትም አይኖርም። ነገር ግን ቀስ በቀስ ጸጥታውን መቋቋም የማይቻል ይሆናል። እንደ ተቀደሰ ብቸኝነት የሚሰማን ነገር እንደ እሰር ይሰማን ይጀምራል። በዚህ ራስን የማግለል በረሃ ውስጥ እውነተኛ ማንነታችሁን ማለትም ድክመታችሁን ስስ ጎናችሁን መግለጥ አደገኛ እንደሆነ ታስባላችሁ። ከመጠን በላይ በራሳችሁ የምትተማመኑ ትሆናላችሁ። በጣም ተጠራጣሪ ትሆናላችሁ። ነገር ግን በእውነት የምታስወግዱት ነገር ሌሎች ሰዎችን አይደለም፤ ለመታየት ብቁ እንዳልሆነ የሚሰማችሁን የራሳችሁን ክፍሎች ነው። ዮንግ ያስታውሰናል፣ በግንኙነት ውስጥ እንደ ቆሰልን ሁሉ ቁስላችን የሚድነውም በግንኙነት ውስጥ ነው። ተነጥሎ መቆየት ያለመስታወት መኖር ነው። እውነተኛ ከሆነ ግንኙነት ማለትም ከሚገነባን፣ ከሚፈትነን፣ በስሜታዊም ሆነ በመንፈሳዊ ረገድ ከሚያነፀን ግንኙነት ራስን ማራቅ ነው። ራሳችንን በመግለጥ ሌሎች እውነተኛ ማንነታችንን እንዲያውቁ በማድረግ የምናገኘውን ደስታ ማጣትም ነው። እውነተኛ ግንኙነት ለሕመም ክፍት ያደርገናል፣ ግን ለደስታም ደግሞ ክፍት ያደርገናል። ነፍስም ብቻዋን እንድትኖር አልተፈጠረችም። ለአብሮነት ነው የተፈጠረችው። ሰባተኛ ያለፈው ጊዜ መቃብር ስፍራ፣ የአሁኑ ጊዜ የተተወበት ቦታ። ዮንግ ያስጠነቀቀው የመጨረሻው ቦታ ያለፈው ጊዜን የመቃብር ስፍራ ነው። ይህ ቦታ ሰዎች የጥፋተኝነት ስሜትን፣ ጸጸትን፣ ናፍቆትን ወይም ሐዘንን መተው በማይችሉበት ጊዜ የሚሄዱበት ቦታ ነው። ማዘን መልካም ነው። የሚመስለው ሐዘን አስፈላጊ ነው እና ሐዘን የፈውስ አካል ነው። ነገር ግን በጤናማ ሐዘንና ከህመም ጋር በመጣበቅ መካከል ልዩነት አለ። ያለፈውን ማክበር ጥሩ ነው፣ ነገር ግን ብዙ ጊዜ ማስታወስ በአሁኑ ጊዜ እንዳንኖር ክልከላ ያደርግብናል። እዚህ ቦታ መኖር ግን መኖርን ማቆም ነው። በትዝታ ውስጥ እየተንከራተታችሁ መንፈስ ትሆናላችሁ። ቁስሎቻችሁን ታድሳላችሁ። የሞተውን እንደገና ለማስነሳት በመሞከር አእምሯችሁ ያለፈውን ያውጠነጥናል። ልብ ከጠፋው ነገር ጋር ይጣበቃል እና አሁን ያለው ጊዜ ብዥታ ይሆናል፣ ችላ ይባላል፣ የማይኖርና ያልተወደደ ይሆናል። ዮንግ መንፈሳችን ሁልጊዜ ወደ ሙሉነት እየጠራን እንደሆነ ያምን ነበር እና ሙሉነት አሁን ብቻ ነው። በዚህ ቅስፈት ወደ ኋላ የምትመለከቱ ከሆነ ግን ከፊት ለፊታችሁ የሚከፈቱት በሮችን ታጠፋላችሁ፣ ትዘጋላችሁም። ባለፉት ጊዜያት ትምህርቶች ይኖራሉ፣ ግን ሕይወት የለም። አዲስ እስትንፋስ የለም። ምንም የወደፊት እንቅስቃሴ የለም። ስለዚህ በዚህ መቃብር ውስጥ ስትራመዱ ራሳችሁን ካገኛችሁት፣ ካለፈው የለበሰ ብራት ፊት በመንበርከክና የድሮ ክህደትን በማውጠንጠን ራሳችሁን ካገኛችሁት፣ ለአፍታ አቁሙና ራሳችሁን እንዲህ ብላችሁ ጠይቁ። ከእንግዲህ በታሪክ ውስጥ መቀጠል የሌለበትን ምን እያስቀጠልኩኝ ነው? ይህን ጉዳይ አስባችሁ ዝጉት። ምክንያቱም ሕይወት ዮንግ እንዳለው ያለፈውን ስለመያዝ አይደለም፣ የወደፊቱን ስለመያዝ ነው። ስለዚህ ከሚያሳንሷችሁ ቦታዎች ውጡ። ነፍሳችሁ የምትተነፈስበት ክፍተት ውስጥ ግቡ። ነገ አይደለም፣ ዝግጁነት ሲሰማችሁም አይደለም፣ አሁን። ይህን አድርጉት።